እሺ፣ ያየሁትን ያየሁትን ነው የምመልሰው። በቃችሁ በቃችሁ፣ ጊፍታችሁ እንዲ ጊፍት እንዳሰጥ አንተ ጊፍት እንዳሰጥ ጊፍት ከሰጠህ በየቤቱ ጊፍት የሰጡኝ ሁሉ አሁን ኦልዌይስ ላይ ደግሞ አይናቸውን ጥለዋል። አላየም እንዲ ኦልዌይስ ማን ኦልዌይስ ኦልዌይስ እያሉ ነው። እኔ ቤት የመጣ ሁሉ ሁሉ ነገር ይጠራል። ብፈሳ ይጠራ ፈሴ፣ ሁሉ ከለር አለው። ምን አይነት ከለር ፈስን? የፈሳችሁ እኔ ቤት ሲመጣ ሰውን እኔ ቤት ስታያወጥኝ እርጉዝ ሆኖ ነው የሚታያችሁ ሰፋ ብሎ ቦርቀቅ ብሎ እናንተ ኬሻ ኬሻራስ ቦርክ ብሎ ነው የሚታየው። ደግሞ ብትሮ ትሮ ባይጠፋ ባይጠፋ በጊፍት መጣችሁብኝ፣ ብኝ እግዚአብሔር እንቀጮ መድኃኔዓለም ያሳይሽ ሁን ወይስ ማነው አፈር ያስበላሽ? ቡዳ ልትበዩ አፈር ያስበላሽ አፈር ቢ አፈር ቢ አፈር ያስበላሽ። እኔ ስ እያካፈልኩ ነው። አንቺ የተሰጠሽን ማነው? በሰው በሰው ሰውን አቃጥላለሁ ብሎ አንበሳውን በየቦታ የሚረጫው ሰውዬ ሲሰጠሽ ላፋርገሻል እንዲወሰርሻል ምን ተባለ? የአንቺ ጊዜ አይከሄድበትም። የቤታ ጊዜ ነው። ምነው ዛሬ ደግሞ ወንበዴዎች ወርደዋል። ጥቁር የለበስኩት እንዳይታዩ ነው። ጭራሽ ወርደዋል። የባሰ አይ አምላኪ፣ ወይ የአንቺ አንበሳ ይለያል። ቤታ ምዳን ያለም ነው እንጂ አሁን እኔ እወድሻለሁ አትበሉኝ። አትሰሙም እንዴ አማርኛ? ይንጅሩ እወድሻለሁ አትበሉኝ። ማሮቼ ቴንኪው፣ በቃኝ፣ በቃኝ፣ በቃኝ። እወድሻለሁ አትበሉኝ። አትበሉ እናንተ ማመን ትቻለሁ። ዛሬ ወድሻለሁ፣ ነገ እንደ ሰይጣን ዛሬ ወድሻለሁ፣ ነገ ድግምት እንዳለበት ሰው ነው የምትሆኑት። ይማሮች እዚህ ጋር የቻችሁ ነገ እዛ ሌላ ቦታ ናችሁ። እኔ እዛው እንዳስቀምጣችሁኝ ነው። ለማንኛውም ሌላ የተባለ ነገር አለ? አዎ ጃን፣ የኔ ፍቅር፣ የኔ እናት፣ የኔ ቆንጆ፣ በመፈታተሽ በጣም ደስ ብሎኛል። ሲጀመር እኔ ከመጀመሪያም ጀምሮ ተናግሬያለሁ ድሬዳዋ ዝም ብሎ እንደዚህ ያለ አይደለ እዚህ ሶሻል ሚዲያ ላይ ነው እንጣጥ እንጣጥ የሚሉት እንጂ የሚናገሩት ሰዎች እንጂ፣ ድሬ ደዋ ብትሄድ ተናገር፣ ያለ ድሬ የፍቅር ሀገር ነው። እኔን እስኪ ተመልከቱ ማርያምን አሁን ፊንገርዬ እዬ ይህ አሽሙር ልጠ እንደው የገዛ ጓደኛሽ ሁሉ አዝባ አይነገረኝ አለችሽ። እስኪ እንደው ሼም ሼም አይ አምስት ዓመት ነኝ ታውቂኛለሽ። አምስት ዓመት ኢትዮቤን ቀርጠማርጋ ትበላለች ብለሽ ስማ ጠፋፍተሽ ነካሽኝ እንጂ ባትናኪ እንዲኖረ ቤት ታዬ ፍቅር ቤት ታታስቃችሁ ወይ ብለሽ የመሰከርሽልኝ ነሽ። ማ ድሬዳዋ ያደግኩት ድሬዳዋ በማደጌ ለድሬዳዋ ሕዝብ እንዳሁም ክስ አቅርቤያለሁ። ትሰሙኛላችሁ የድሬዳዋ ሰዎች፣ እናንተ ናችሁ እኔን ያስጠቃችሁኝ። እናንተ ድሬዳዋኖች ናቸው እኔን ያስጠቆኝ። ለምን በሏ? የዋህነት ፍቅር ይህንኑ ሁሉ አስተምራችሁ የሶሻል ሚዲያ ላይ አውሬ ከሆኑ ህዝብ ጋር ተሰብስቤ ሊበሉን ከደረሱ ጋር በዚህ ዋህነቴ እግዚአብሔርን በዚህ ምስኪንነቴ ነው ስጠቃ የነበረው። በምን በድሬዳዋ ማህበረሰብ ባስለመዳችሁ ይሄንን ነው የምነግረው። ማርያምን እኔ ለወደደ ሟች ለወደደ ሟች እንደው ላልነካኝ ሰው አልነካም፣ ቦታም አልሰጠውም። አያቷ ሲነቁ በአንዴ ሁነት የሚሉት ፍቅር ሲያሳዩ ፍቅር እና ሲንገርዬ ርቀት አትሄጂ። እኔ ተንኮል ባስም ማለት ነው ሀገሬ ቤተሰቦችሽን ጠብቄ ያሳይሻሉ። እንዴት ተባለ ሰው ሀገሬ ላይ መተሻል ብዬ የፈለግኩትን ማድረግ ይችላል። አቅሜን አሳይሻ እንደዚ ያለ ድሬዳዋ ፍቅር እንደሆነ አውቃችሁ መመለስ አለባችሁ። ይህን የምለው ለማን እንደሆነ ታውቃላችሁ። የድሬዳዋ ህዝብ ፍቅር እንደሆነ ከዛ ማህበረሰብ እንደወጣ ማወቅ አለባችሁ። እንዲንህ እንደ እናንተ ክፋት ቢሆን ቤተሰቦቹ እዚህ ሀገር ነው ያሉትኝ። እንዲናስደርገ ሀገር ላይ መጥተሽ አፍንጫሽን ማናፈጥ ይችላል። ምንም የሚከብድ ነገር የለም ምንም የሚከብድ ነገር የለም። ግን ያንን ያህል እርቀት አውቄ ፍቅርነታችንን የድሬዳዋ ህዝብ የዋህነቱን፣ አክባሪነቱን እንታውቁ ነው ተደርጎ የተመለሳችሁት። አያችሁ እኔ ከዛ ማህበረሰብ እንታወት ለዛ ነው ያጠቃችሁ፣ ለዛ ነው ልበሉኝ የደረሳችሁት፣ ለዛ ነው በዛን ርቀት ክፋትና ተንኮል ሴራ ያሰራችሁብኝ። ለምን በየዋህነቴ ያለውንም የሌለውንም ከውስጥ አንጀት ያለውን ላውጥቼ ስለምናገር ነው። ያኔ የድሬዳዋ ማህበረሰብ አያችሁ ምን ያህል ተቀባይ፣ ምን ያህል ፍቅር፣ ምን ያህል ሰውን እንደሚወድ አያችሁ። ፊንገር አየሽ አይደል? ድሬዳዋዎች ማለት እንዲህ ነን፣ እንዲህ ነን የሚመሰከርልን ነው። በየትኛውን ቦታ ብትሄጂ ፍቅር ነው። ምና የሁላ ህዝብ ከፍየው ይመስልሻል ወይ? ተቆጥቸው አስፈራርቼ ነው በቃ ተፈርቼ ይመስልሻል? አይደለም። ማንም ምላሳለሁ፣ ፍቅር ስላለን ነው። ይሄ ሁላ ፍቅር ይሄ ሁላ ፍቅር ያስቀናሽ። እንደውም እግዚአብሔር ይመስገን ሰሞኑን በእኔም የቀናችሁትን የሰው ፍቅር ይኸው እግዚአብሔር ይመስገን በሰበብ ሰበብ አድርጎ ፈጣሪ አያቸኋ ተመቻቸዋል። መፖሰቱ ምናምን ፎቶችሁ፣ መለጠፉ መወደዱ አያ ደስ ይላል አይደል? ያ ነው ሲያንገበግባቸው የነበረው። ይኸው እግዚአብሔር ደግሞ ሰጥቷቸዋል። አሁን ይህንን እግዚአብሔር ሰጥታችሁን እያጣጣማችሁ ክፋታችሁን ቀንሳችሁ ፍቅር እያሳያችሁ ከድሬ ፍቅር ተምራችሁ ክፋታችሁን ቀንሳችሁ በዚሁ ቀጥሉ ነው የምላችሁ። አይናችሁን ከእኔ አንሱ ነው፣ የራሳችሁን ሕይወት ኑሩ በራሳችሁ ታለንት ይዱ እና እኔ ጃንዬ፣ እኔ ፍቅር በጣም ነው የምወድሽ፣ በጣም ነው እኔ እናት ማከብርሽ። ምንም እንደማትሆኝ ደግሞ ጠንቅቄ አውቃለሁ። ምንም ድሬዳዋ ውስጥ መተሽ ምንም ክርስቶስ ምንም እንደማትሆን ድሬዳ ውስጥ ተመልቶ የታወቀ ነው። ለምን የድሬዳዋን ህዝብ የኖርኩበት ማህበረሰብ ነው ከሁለት ዓመት የጀምሮ ድሬዳ ውስጥ የኖርኩበት ማህበረሰብ የምወደው የማከብረው በደንብ ጠንቅቄ ደግሞ ከሀስከፈ የማውቃቸው ናቸው። የሰው ፍቅር እኔ እንጃ እግዚአብሔርን ለእኔ ለድሬዳዎች ቃል የለኝ፣ ቃል የለኝ። እኔ እንኳን ስነካ ስነካ እኔ እንኳን ስነካ ብሄር አማራናት ኦሮሞ አይሉም አንድ ናቸው። የድሬዳዋ ሰዎች አንድ እግዚአብሔርን አንድ ናቸው ሲነሱ እንኳን በአንድነ እንዴ ድሬ ልጅ ተነካ እንጂ እንዴች አማራና ኔ ኦሮሞ ነኝ አልቆመ እንደዚህ የሚባል ነገር የለም። ፍቅር ናቸው እና ፍቅር አይታቸዋል። ይህንን ነው እና አንቺም ደግሞ ፊንገርዬ እኔን ከመምከር እኔ ውልሽ ህዝብ ፍቅር አለኝ። ለምን ክፋትና ተንኮልን እምቅ አድርጌ ስለማልሄድ ፊት ለፊት ስለምናገር ጓደኛ ሰው ስልሚስጥር ስለምናገር ለጓደኞቼ ቆሜ ጌታን የሆነ ሚስጥር እንኳን ከያዝ ጓደኛዬን አንነገር ሪከርድ ታደርገኛለች ምናምን ቡርቅቅ አድርጌ ነው የማወራው። የሆነ ነገር ስትናኩም እቆምላችኋለሁ። ለምን ከድሬ ሄደዋ። አንቺም ደግሞ የአዲስ አበባ አይነት ባህሪ አዲስ አበባ ላይ ተወልጃለሁ አድጌያለሁ ትያለሽ፣ ፊንገር መድኃኒዓለም ይሙቅ እንትን መወለደሽን ማደግሽንም። ፊንገር አብሾ መወለደሽን አደግሽን ለመድኃኒዓለም ሰጥቼዋለሁ። ግን እንደ አዲስ አበባ ሰዎች ሁኚ። መጣፍን ታኳ አጫውታቸዋለሁ። አንድ እንደ አዲስ አበባ ሰዎች ሁኚ እንደ አዲስ አበባ ሰው፣ አሁን የአዲስ አበባ ሰው እግዚአብሔር የአዲስ አበባ ሰው ጣጣ የላቸውም። እንደውም ነገር አይዙም፣ ነገር አይዙም ስላቸው እንደዚህ በቃ እኔ ብዙዎቹ ናቸው። ረ ላሽበል ምናምን ነው የሚሉት ይሆን አይለኛ ነገር ውስጥ ሆናችሁ እኮ እናንተ ጫሳችሁ። ረ በቃ ፍጭ ስድስት ምናምን ነው የሚሉት። አንቺ ግን የአዲስ አበባ አይነት ልጆች የአዲስ አበባ የወጣቶችን ባህሪ ወይም ያዛውንቶችን ባህሪ የለሽም፣ የለሽም። የአዲስ አበባ ሰው እንደኛ ቃርጎ የሚይዝ አይቻላቅም። እኔ ከአዲስ አበባ ልጆች ጋር እንትም ብያለሁ እኔ ከአዲስ አበባ ልጆች ከምታስቀምጡ ከድሬ ልጆች ከገጠር ከፈለጋችሁ ብታስቀምጡኝ ሙዴ ይገጥማል። ፈታ አድርጌ በደንብ ነው የምጫወተው፣ በደንብ ነው የምቀርበው። እንዳንቺ አይነት የአዲስ አበባ መርዝ የለም። አስረግጭ የምነግርሽ ድሬ አይተሻላ ፍቅር አይተሻላ? ኔ የህዝብ ፍቅር እንደዛ ነው ድሬዳዋ ማለት የአዲስ አበባ ሰው ደግሞ በአንቺ አልመስለውም። አንቺ አንድ ተራ ግለሰብ ፈንጋሪ ነሽ። የአዲስ አበባ ልጆች እኔ በዛ አልመስላቸውም። ግን እንደ አዲስ አበባ እነ ድሩዬ አይቻለሁ። እግዚአብሔር እዚህ የአዲስ አበባ ልጆች እና አሁን ሴቶች ሁሉ ቢጠሩ ማለት ነው በሆነ ነገር ይዘው ትትት ትት ትት ስለ ሰው ሲያኝ እኮ አይሆንም። ቅላሽ በይ ምናምን ኧረ ፈጨች አሰጨች ምናምን እንብሉኝ። አንቺ ግን አንድ ሰውን ይኸው ኮመንት ባየሽ ቁጥር እኔ ነኝ። ጭንቅላትሽን ደክየው አላውቅም። እንዲያው ምላኬ ወይ ጭንቅላት ጭንቅላቷን ነው እንዳትድን እንዳትቀመጥ አድርጌ ደክ አልኩላት። የማምላክን ኮመንት ባ እኔ አሁን ሪከርድ አያለው። ለምን አልፏሻኝ? ሪከርደሮች አሉ። የእኔ ፎሎ ማድረጋቸው ፎሎ የሚያረጉኝ እነሱ ሲፖስታቸው ያለው ሰው ሲፖስታቸው ያለውኝ ጭንቅላቷን ምን ያህል ብደክለው እንደሆነ አላውቅም። ኮመንት ስታይ ማለት ነው እኔን ነው የምታስገባው። በቃ አሽሙራ ሁሉ እኔ ነኝ። ጭንቅላቷን ተቆጣጠሬዋለሁ። እንዴት አድርጌ ነው የደከልኩሽ? ተገጤና ጥቁ እንዴ! እስቲ ጋይስ እግዚአብሔርን ታዘቡ። እኔ ካልተነካው ስም፣ እግዚአብሔር ምስክሬ ስሟን አልጠራም። የራሷ ጓደኛ ኦርደር ታዝባት ራሱ ማለት ነው ነገረኛ አለሻ አለቻት። ታይ ነገር አንቺ ግን ነገረኛ አለቻት። ለምን ልጅቷ እውነት ለመናገር ምንም አላለችም። በሰዓቱ እዛ ጋር ተቀምጣ ምንም አላለቻትም። ከዚ ድሬዳዋ ፍቅር፣ አንዳንዶቻችሁ ከዚህ ተማሩ። ፍቅር ስለሆንኩ ነው እንጂ ቤተሰቦቼ ድረስ ሄደሽ ቤተሰቦቼን አስደፋለሁ ምናምን ብለሽ ተናገረሽ እንዲ ሀገሬ ላይ መጣ ምናም ቤ ቀል አልኩ ነው ጆሮ ግንድሽ እስኪ ደማ በአንድ ጥፊ አስረስሽ ነበር። ግን የድሬዳዋ ህዝብ ፍቅር እንደሆነ ማንነታችን ከዛ ማህበረሰብ እንደወጣው አየሹ መስክረሽነታል። ያን የድሬዳዋ ህዝብ ማለት አይተሻል። ከትንሽ እስከ ትልቁ ጃኒ ትንሽዬ ልጅ ናት እንኳን ብሎ አይደለም ትንሽዬ ልጅ ናት ብሎ አላጣጣሏትም። ትልልቅ እንኳን እናቶች አይተሻል፣ ምን ያህል አቅፈው፣ ምን ያህል እያለቀሱ ሲስሟት እንደነበር። ያለ ድሬዷ ማለት ነው። ከዛ ማህበረሰብ ነው የጣሁት። አስረግጬ ጭንቅላትሽን በደንብ አድርጌ አንጎልሽ እስኪበተን ደክየዋለሁ። በቃ አለቀ፣ ደቀቀ። ገብርኤልን ጋይስ፣ እኔ ፊንገር አልኳቸው። የዛሬ አምስት ዓመት ሙሉ በአሽሙር ስለእኔ ታወራለች። ቤታ ምን አለች በሉኝ። ዕድሜና ጤና ይስጠን። እናንተም እዚህ ተቀመጡ ወይም እዚህ ልቀመጥ። የዛሬ አምስት ዓመት ሁሉ ስለእኔ ነው የምታወራው። ከህይወቷ ልጠፋ አልችልም። አሁን ከቤቷ በጋ አይጠፋም አይደለም ከህይወቷ እኔም ልጠፋ አልችልም። ከበጎቿ መሃል ከምታርዳቸው ከምትበላቸው አጣጥማ ከምትበላቸው በጎቿ መሃል አንዷ ተወካያ ቤታ ናት። የፊንገር አስረግጬ እኔ በታሪክ አትረሳኝ። የመጀመሪያ ድንግሏ የወሰደውን ሁሉ ሰው ረስታለች። እኔን አትረሳኝ አትረሳኝም። በሁሉ በአሩም በፈሱም በጨርቁም እኔ ነምጥ። እስኪ ቁጭ ብላችሁ ኮመንት የማትጽፉ የማትፖስቱ ሰዎች ታዘቡ እስኪ ታዘቡ። ማሮች ቤታም ላይ ትላላች፣ ኮመንት ስታየው ማን ሰርጀሪ እንደዚህ አለ። እኔም እኮ ቀላለሁ ለአሽሙር። እግዚአብሔር እኔ አሽሙር አለ ፊት ለፊት ነው እንዲህ የምረግጥሽ። ብቃቴ ነው። እስኪ ፊንገርዬ እዬ አብሽዋ፣ አንቺ ጅብ፣ አንቺ አህያ እያልኩ እንዲህ ነው የምረግጥሽ። እንደ አንቺ ግን እናታቸው አላስተማራቸዋትም። እንዳንቺ እኮ ቀላሉ አሁን አንድ ሰው ሲመጣ የናይጄሪያ አፍንጫ ይዞ ከመጣ ይቅር ይበለ። የናይጄሪያም ሰው ናቸው፣ ግን ሰፋ ያለ ቦርቀቅ ያለ አፍንጫ ይዞ ቢመጣ እንዴ? ያቻ ፊንገሩ አላስለመደቻችሁም እንዴ? ቱርክን የኖረችው ዋና የሰርጀሪ ሀገር አፍንጫዋን ተሰርታለ። አላሰራቻችሁ? አሽሙርኮ ቀላለሁ። እኔ ግን ከዛ ማህበረሰብ አልወጣሁም። ከፍቅር ማህበረሰብ ፊት ለፊት የከፋውን ከሚናገር ማህበረሰብ ነው የወጣሁት። እንኳንም አያችሁልኝ። ድርዬ ወይ ድሬ ያሳየሽልኝ፣ በስ አሳየሽልኝ። እኔ አውሬ ሊበሉኝ ያሉትን ፍቅር አስተማርሽልኝ። ተመስገን ተመስገን። እጣ የምትፈልጉ ሰዎች ትገባላችሁ። አንድ ቀን ጃኒ ሄዳ አልጠይቀቻትም። አንድ ቀን ስለ ሰው ስትቆረጥም ስትቆረጥ፣ ረኔኒ የሀገሬ ላይ ቦል አሁን የጃኒ እንትን ወንጌል ጠበቃ ምናም የሰፈሬ ሰው ናት። በጣም ምርጥ ሰው ናት። አውቃታለሁ ቤተሰብ ያውቃታል በጣም ምርጥ ሰው ናት ንገረሽ እሺ አንቺ ግን አንድ ቀን አለሽ ስለ ሰው እንትና ማነካካት ብቻ ተዘብዝፈሽ እንትና ሄዳለች እንትና ሌለ ማነካካት ለምን አልሽ ልጄ እንዳት ልጅሽን ትተሽ ሺሻ ቤት ሄጅ የለ ክለብ ሄጅ የለ ስተቼ አንድ ቀን አንድ ቀን ደርሶ መልስ ደግሞ ቶሎ ይገኛል ድሬዳዋ ሄደሽ አንድ ቀን ማየት ትችላለሽ ቁጭ ብለሽ ግን እንትና ሄደች እንትና አልሄደችም እንትና ሄደች እንትና ሄዳለች እያልሽ ሰውና ሰው ታነካክያለሽ ሰው ለአንድ ቀን እንኳን ምናልባት ሊያመልጣቸው ይችላል። ፍላይታቸውን ሊበላሽ ብዙ ነገር ችግር አለ። በአንድ ቀን ላይሄዱ ይችላሉ። ገብርኤልም በአንድ ቀን ላይሄዱ ይችላሉ። ቤተሰብ ሊኖራቸው ይችላሉ። ሊፈሩ ይችላሉ። ሰው ሀገር ላይ ነው ያሉት። ያለው ነገር ሊያስፈራቸው ይችላል። ግን ለአንድ ቀን መታገስ አቅቷት ግን ከጓደኞቿ ጋር ልታነካከ የሄድሽበት ርቀት ግን እነሱ እንዳለ ሄደው ጠየቋት። ይመቻችሁ ይመቻችሁ እነ ፊዮናን ምናምን ለማነካካት የሄዳችሁበት እርቀት ነበር። ፈርታ ነው አይኗ፣ ድሬድዋንም የወደደችው ፈርታ ነው። እውነታችሁን ነው አንድ ነገር ብትል ትገባ ነበር። እነ ፊዮናን ምናምን ለማነካካት አኔ ዱሜ ቅርብ ምናምን። ፊዮና ግን ምላሽሽ ወድጀዋለሁ። ይመችሽ፣ ኔማ ይመችሽ። የመለሽበት መልስ ተመችቶኛል። እና ላይ ልጆቹን ጓደኞቿን ለማነካካት የሄደችበት እርቀት እርቀት አይደለም። ጃኒ ደግሞ የዋ ናት፣ ማርያምን በጣም የዋ ልጅ ናት። ነጋውን ተነስታ ምንም አታውቅም። እንትን ያልዋትን ራሱ ክፉ እንኳን ያሰቡባትን ችግር የለውም የምትል ልጅ ናት። ይህ ክፋት እንትን አይደለም። እና እንኳንም በሰላም ተፈታች። ቆይ እጣ ላጫውታችሁ። እጣ ፈንታ ይላሉ፣ ጌታ ሆይ ድረስ። እሺ እና ያለው ነገር ነው። ባንቺ ለመጣች የድሬ ልጅ ፈርታ ነው የቤታ ቤተ ሰዎች ይዟታል ሂዳት መርምር ነገር እሱን እኮ ነው ምላችሁ። በአንቺ ለመጣቼ ድሬ ልጅ ፈርታ ነው የቤታዮ ሰዎች ይገሉኛል ነው ሲጀመር። ልንገራችሁ ማሮቼ፣ ክፋት የሰው ልጅ ደግነት ነው የሚከብደው የሰው ልጅ የዋህነት ነው የሚከብደው የሰው ልጅ ጥሩነት ነው የሚከብደው። ጥሩ መሆን ከባድ ነው። የዋ መሆን ከባድ ነው። እናቴን ይንሳይ ነው ምላችሁ። ጥሩ ለሰው ልጅ ማሰብ ክፉ መሆን ቀላል አሁን እነሱም አለ ባለፈው በተናገሩበት ርቀት ቤተሰቦቿ እናስገድላለን ምና ምናምና ቀላለሁ ኢትዮጵያ ውስጥ ስንት ያበደ ስንት የቸገረው ስንት የከፋ ሰው አለ። የት እንደተቀመጡ አውቃለሁ፣ የት እንደነበሩ ሁሉን አውቃለሁ? ግን ለክፋት ለክፋት ምንም አያመጡም እንኳን ን ጆሮ ግንዷን በላት ማለት ይቻል ይሄ ደረጃ ግን እኔ እንደነሱ የዘቀትኩ አይደለው? የሄደችበት ርቀት ወር ማናትችኝ ማና ፊንገሯ አውቃለሁ ያችኛዋን ልጅ እና እኔን ለማነካካት የሄደችበት ርቀትን አይቼዋለሁኝ። በሀገራችሁ መታ ምን አደረጋችሁ ምናምን። ከዛ ኔ ልይዞኝ የሆነ ነገር ደረጃ ውስጥ እንድገባ ነው የተፈለገው። ገብቶኛል የሚደረገው ነገር እና ለማንኛውም ይህን ነው ማር ተይ ተይ ተይ ተይ ፍቅሬ ተይ። ረስታሻለሁ አንቺ ብቻ ነሽ አሁን ገና ያልሽው። እስኪ እውነት ልናገር፣ አሁን ኮመንት ረስታኛለች ብል አሁን ይላሉ ረ ለእራስሽ እራሱ ያሳፍራል። ተይ ተይ ተይ ማርዬ ተይ ፍቅሬ ተይ። ይሄ ውሸት ነው። ዓይን አይቶ ልብ ይፈርዳል። እኔ ረስታኝ ያለች ፊንገር፣ ኧረ ተይ ተይ እንጂ በጊፍተሪ ሁሉ ሳይመጣ ሳይቀር እየተመጣ ጊፍት የሰጠኝን ሁሉ ኦርደርም ማነው? ሶሪ ጋይስ ተጠራሁ። እንደ ኦልዌይስ ማነው እየተባለ ተይ እንጂ ማርዬ፣ አትዋሽ በጭራሽ። ይሄ አንዳንዴ ውሸትን ውሸት እውነትን እውነት ኦልዌይስ እኔ እንጃ። ኦልዌይስ ማን ነው? ኦልዌይስ እኔ ቤት ነው እየሰጠ ያለው፣ ለምን ይጠራል? እኔ ናትረሳኝ። እኔ ፊንገር ፊንገር ጭንቅላቷን፣ ብሬኗን፣ ሰረብረቧን፣ ሜዱሏዋን አናግጬ ነው የደከልኩላትኝ። መቼም አትረሳኝ በህይወቷ ዘመን። የዛሬ አምስት ዓመት ሁሉ ስለ እኔ በአሽሙር ታወራለች። እናቴን ይንሳይ ነው የምላቸው። የዛሬ አምስት ዓመት ሁሉ ብሬኗን ነው ያቀወስኩላትኝ። ከሴጋው ጋር ተሰዳድባለች። ከሮሚ ጋር ተሰዳድባለች። ከጂጂ ጋር ካልተሰዳደበችው ሰው ጋር የለም። በዚህን ያህል ርቀት ግን ያንቀጠቀጥኳት እኔ ቤታዮ ብቻ ነኝ። ለታሪክ ይቀመጥልኝ። ማንም ሰው አይደለም። እስኪ ከጂጂ ጋር ትታታለች። ከቴቴ ጋር በአሽሙር ሁሌ ታነሳቸዋለች። አታነሳቸው። በታሪኳ ግን እግዚአብሔር ታሪክ ሰርቶ ጣለባት። እኔ ላይ ጣለባት። እሷን ብቸኛዋ ሰው ቤታዮ ነኝ። ማንም አይደለም። እናቴ ሳይ ማንም አይደለም። ስላየዋትም ቀንና ሌሊት የሚሰድቧትን እነ ሄለን ሾን እንኳን እንደዚህ ያሳብዷቸው ያሳብዷት አያውቁም። እኔ ቤታ ብቻ ነው። የዛሬ አምስት ዓመት እኔ አሁን አምስት ዓመት ዝም ብላት፣ አምስት ዓመት ሙሉ በአሽሙር ስለኔ ካወራል ያለው ነገር ይሄ ነው። ነገም ስለ ስለኔ ካወራሽ እኔ ስራ የለኝም ቁጭ ብዬ እየቀጠቀጥኩ እየቀጠቀጥኩ እንሄዳለን። አንቺ በአሽሙር እኔ በግልጽ አንቺ ባሽሙር። እሺ የድሬ ደዋ ሰው ይሄ ነው በግልጽ ነው አይፈራም። የድሬ ህዝብ አይፈራም። የድሬ ደዋ ሰው አይሻልም፣ አይፈራም፣ ደፋር ነው። ለማንነቱ ለክብሩ ይቆማል። ከወደደች ደግሞ ሟች ነው። ስወድሽም አሳየቼሻለሁ ተነካሽ ብዬ ማለት ነው ከባለቤቱ በላይ ቆሜልሽ አሳይቼሻለሁ። ስወድሽም እንደዛ ነው። ስጠላሽም ደግሞ ከነካሽኝ ጉርጓድ ድረስ አብረን እንሄዳታለን። እሰምኛለሁ ቁጭ በሽ እንደምታዳምጪ እና ካለው ፊንገር ሄለን ሾቁ ሌላ ሰልባት እሷን አትናገራት። ስትንበጫበጭ ነው የምትውለው። ኤኒዌይስ እጣ ፈንታ መግባት የምትፈልጉ ሰዎች በቁጥር እንትንላቸዋል። በጣም ብዙዎቻቸው አቅርባቸዋል። ኦፊተር እናንተ ደግሞ እንደው ትወዷታላችሁ እሷን ነገር። እሺ፣ እሺ